ሁለተኛ ትውልድ እየተባሉ ከሚጠሩ ዩኒቨርስቲዎች ውስጥ ተጠቃሽ ነው የሚዛን ቴፒ ዩኒቨርስቲ። ዩኒቨርስቲው ከተቋቋመበት ጊዜ አንስቶ በርካታ ከሀገሪቱ የተለያዩ አካባቢዎች የመጡ ተማሪዎችን አስተምሮ ለፍሬ እያበቃ ቢሆንም እድገቱ ግን በተፈለገው ፍጥነትና ልክ እንዳደለ ይነገራል። መምህር ኤፍሬም በየንና መምህር ሙልቀን አየለ እንዲሁም መምህር ዶክተር ጸጋይ ባበጌ የዩኒቨርስቲ መምህራኖች ናቸው። እንደነሱ ገለጻ በመምህርነት በቆዩባቸው በርካታ ዓመታት በግቢው በርካታ ችግሮች እንደነበሩ አውስተው መንግስት የአመራሩን ለውጥ ካደረገ በኋላ በአንድ ዓመ ሰንበት ውስጥ በመማር ማስተማርም ይሁን በማህበረሰብ አቀፍ አገልግሎቶች ለውጥ ተመዝግበዋለን ብለዋለን። በጣም በተሻለ ሁኔታ መምህራን መግባት መውጣት በምንችልበት ያለምንም ሁኔታ በየክፍል የምንሄድበት መንገድ በአግባቡ የተስተካከለ የውስጥ መንገዶች በጥሩ ሁኔታ እየሄዱ ነው ያሉት ለግቢ እንዳጠቃላይ በአይን ሊታይ የሚችሉ ለውጦች አሉ። አካላዊ ገጽታውንም ውስጥ የመማር ማስተማሩንም በተመለከተ እንግዲህ አዲስ አመራር ለግቢያችን ከተለወጠ አንድ ዓመት ያክል ሆኗል ና እውነት ለመናገር አይን ሊታዩ የሚችሉ ሊዳሰስ ሊጨበጥ የሚችሉ መሬት ላይ የወረዱ ለውጦች አሉ። አስራ ስምንት አመት ታሪካችን ውስጥ ቢያንስ ይሄ አስፋልት ያየንበት አመት ይሄ ነው። ይሄ ትልቅ ለውጥ ነው። በተመሳሳይ በግቢው በርካታ ዓመታትን ያገለገሉ አስተዳደር ሰራተኞች መካከል ወይዘሮ መቅደስ አክሊሉና ወይዘሮ ስርጉጥ ጥላሁን በበኩላቸው ከለውጡ በፊት በዩኒቨርሲቲ በርካታ ተጀምሮ ያልተጠናቀቁ ያደሩ በርካታ ተግባራቶች እንደነበሩ አውስተው ከለውጡ በኋላ ግን የተቋረጠው አስፓልቶች የተሰርተው ህንፃዎች ተገንብተው በዚህ በአዲሶች አመራር እየተከናወኑ ያሉ ተግባራቶች መልካም እንደሆነ ጠቁመዋል። ብዙ ለውጦችን እያየን ነው። ህንፃ ማደስን እያየን ነው። ውሃ መብራት የተበላሹ ብዙ ነገሮችን ተስተካክለው ተሰርተው እያየን ነው። አሁን ላይ ግን በጣም በተሻለ ሁኔታ ከህንጻ ግንባታ ጀምሮ ያረጁ ህንጻዎችን ወደ አዲስ የቀለም ስራዎች ከአስፋልት ጀምሮ በጣም ብዙ ለውጥ እያየን ነው። አስፋልታችንም ያው እንዳያችሁት ተጠናቋል። በጣም በጥሩ ሁኔታ ላይ እየተካሄደ ነው ያለው እየሰሩ ያሉት አመራሮቻችን። የሚዛን ቴፒ ዩኒቨርሲቲ የምርምርና ጉድኝት ምክትል ፕሬዚዳንትና ፕሬዝዳንቱ ተወካይ ዶክተር ግርማ ጥላውን በበኩላቸው አዲሱ የለውጥ አመራር በትምህርት ሚኒስቴር በሰጣቸው ኃላፊነት መሰረት ከመጡ አንድ አመት ከሁለት ወር ጊዜያት ያስቆጠሩ መሆኑን ጠቁመው በዚህ ጊዜያቶች በግቢ የነበሩ ችግሮችን በመለየት በአጭርና በረጅም ጊዜያት ለመፍታት በማቀድ ወደ ተግባር መግባታቸውን ተናግረዋል። በዚህም በግቢው ለበርካታ ጊዜያት ተጀምሮ ያልተጠናቀቁ ፕሮጀክቶችን በመለየት እንዲጠናቀቁ የማድረግ ስራ ተሰርቷልም ብለዋል። መንግስት በጀት መድቦላቸው በሂደት ላይ ያሉ ስራዎች የተጠናቀቁ ሊጠናቀቁ ጥቂት የቀራቸው ስራዎች ምንድን ናቸው ብለን እያንዳንዱ መጀመሪያ ሊስት አደረግን ከዛ በኋላ የተቋሙንም የመንግስትንም የህዝብንም ፍላጎት መሰረት ባደረገ መልኩ ስራዎችን ካለን በጀት ጋር ተነጻጻሪ በማድረግ ቅደም ተከተል ነው ያወጣንላቸው አሁን በሚበጀትልን በጀት የተጀመሩ ስራዎችን በሙሉ እናስጨርስ ቢባል ፍላጎት ብቻ ነው የሚሆን ሊጠናቀቅ አይችልም ስለዚህ ያለችንን ውስን ሀብት የቅድሚያ ቅድሚያ ለሚሰጣቸው ስራዎች አስቀምጠን በጀት መደበል መንቀሳቀስ ጀመረ። እንዲሁም ህብረተሰቡ የሚያነሳዊ ምርምርና ማህበረሰብ አቀፍ ጉድኝት ስራዎችን በመለየት ምላሽ ለመስጠት መስራቱንም ጠቁመዋል። ለአብነት ያሉት ዶክተሩ ከአስራ ሁለት ሚሊዮን ብር በላይ በሆነ ወጪ በማውጣት ሊተገበሩ የሚችሉ ምርምር ስራዎችን ለማከናወን ወደ ተግባር የተገባ ሲሆን፣ ለአብነትም በምርምር ስራው ቴፒ ከተማ የውሃ እጥረትን በዘላቂነት ለመቅረፍና ና የሾንጋ ወንዝ አሳ የማርባት የምርምር ስራ ወደ ተግባር እንዲገባ ተሰርቷልም ብለዋል። ምርምር ስራዎቻችንም ብንመለከት ለምሳሌ በዚህ ዓመት 12 ሚሊዮን ብር ተመድበው ተተግባሪ የሆኑ ህብረተሰቡ ውስጥ ገብተው ለውጥ ሊያመጡ የሚችሉ የምርምር ስራዎችን እየሰራ ነው ያለነው። ለምሳሌ አንዱም ብጠቅስላችሁ ከተማዋ ውስጥ የሚወጡ ቆሻሻዎች አሉ፣ ሶሊድም ሊኩድ ዌስት ምንላቸው ማለት ነው። እነዚህን በሙሉ ቆሻሻዎች ወደ ማዳበሪያነት ቀይሮ ከዛ የሚወጣውን ተረፈ ምርት ደግሞ ለአሳ ምግብነት በመጠቀም የሾንጋ ውሀን እዚህ ጋር ጥልፈን አሳ ለማምረት ያሰብነው ነው አንዱ የምርምር ስራ ነው ማለት ነው። ላይ በእውነት በተጨባጭ ችግሩ የውሃ አቅርቦት ነው ወይስ የዲስትሪቢዩሽን ነው የሚል አንድ የምርምር ስራ ቀረበ። ስለዚህ የቴፒን ውሃ የመጠጥ ውሃ ፍላጎት አሁን ባለበት ሁኔታ 100% ማዳረስ ይችላል የሚል የምርምር ፕሮፖዛል መጥቷል። ፕሮፖዛሉን ተቀብለን አጽድቀናል። ስለዚህ ውሃ ላይ የምንሰራው ቴፒ ላይ አንድ ሌላ ፕሮጀክት አለ ማለት ትልቅ ቆጮ የወጣበት የሚዛን ቴፒ ዩኒቨርሲቲ ማስተማሪያ ሆስፒታል የሲቲ ስካ ማሽን አገልግሎት ሳይሰጥ የቆየውን አሁን አገልግሎት እንዲጀምር ለማድረግ መዘጋጀቱንም ጠቁመዋል። ከመማር ማስተማር አንጻር በግቢ ያሉ ተማሪዎች የመውጫ ፈተና ያለምንም ችግር እንዲፈተኑ መደረጉን ጠቁሞ ከሰማኒያ በመቶ በላይ ተማሪዎች የማለፍ እቅድን እውን ይሆናል ብለዋልም።